እራሷት በዛኔ ነገርኳት። እስከ ዛሬ ምላሽ ካልሰጠሽ ነገ ፎቶሽን ለጠፈው ቪዲዮ ሰራለሁ ብዬ ነግሬያታለሁ። ማስረጃዎቹ ሁሉ እ ላይ ናቸው። ሶል እስከ ነገ ምላሽ ካልሰጠችው ሰጥተሽ ለዚህ ልጅ ቪዲዮ ሰራባታለሁ። እናንተ ደግሞ ሼር ዲው ሪፖስት በማድረግ የዜግነት ግዴታችሁ ታወጣላችሁ፣ ለወንድማችሁ ድምፅ ትሆናላችሁ። እና አሁን ይሄ ልጅ የሚበላው የለውም የትራንስፖርት የለውም። ሪሚውት እኮ ነሽ ከማን ጋር ነው የምታወራው? ሪም ስልክ እያወራች ነው ኦኬ፣ ሪም ስልክ እያወራች ነው። ታዋት እኔ በትልቁ ሁሉን ታብ ታብ አድርጉልኝ። ዝም በለው። ኧረ ከአንቺ ጋር ነው እያወራሁ። አስር ጊዜ እየደወሉብኝ ነው እንጂ እዚህ ቤት ስገባ ቦትም ትዙ ላይ አልኩሽም። ቦትም ላይ አሁን ቦትም ደግሞ ቆይ በዛኛው ስልክ ያደርገዋለሁ። ምንም እዚህኛው ላይቭ የምትገቢበት ስልክሽ ላይ አንድ ነገር እንዳይኖር ኖቲፊኬሽንም ምንም ነው እንዳይረብሽሽ ማለት ነው። ችግር ቆይ፣ ቦትም ነው ምንም ይበላ፣ የለው የትራንስፖርት የለው መንቀሳቀሻ። ከተጣለበት ቦታ እንኳን ተነስቶ ወደ ሌላ ቦታ ለመሄድ መቶ ድርሃም እንኳን የታክሲ እያጣ ልጅ ነው በጡ እዚህ ሲያሳዝን፣ እና እስካሁን አራት ሰው ነው ቃል የገባለት። ሌሎቻችሁ ማገዝ የምትችሉ እንትን በሉልን አምስት ሰው አዶት አንድ አማራ ሰክሰስ ኤልሳቤት እና የምስራች መቶ መቶ ዶላር አምስት መቶ ዶላር ቃል ተገብቶለታል። አቡ የኔን መቶ ዶላር አዶት ዘል ሰጠኝ። መተባበር ከቻለች ወደ እሷ ብልክለት አንድ ላይ አድርጋ ወደ አዶት ከቻልሽ መቶውን ወደ አንቺ ልላክልሽ። አልሰማም ነበር ማለት ነው ላ አዶት ያልኩ ነበረሽ አለኝ እኮ አድሮ ትኩር እኮ ፔፓል አላት። ሰክሰስ ፔፓል ስለሌለው ነው ወደ አንቺ ዜል ያርገው። በጣም ፔፓል የለኝም። ፔፓል መጠቀም የማይችሉ ከሆነ ችግር የለም፣ ሌላ ዜል ይሰጥሻለሁ። እኔ አንድ ፔፓል ግን ኢምፖርታንት። ፔፓል ካላችሁ ፔፓል ይመረጣል። ፔፓል ግን ከሌላቸው፣ ሌላ ዜል ይሰጥሻለሁ። እሺ ሪምሻ ሪምሻዬ፣ እኔ እኮ ፔፓል የለኝም እኮ ታውቂ የለ አንቺ አንተና አዶት አንድ ላይ አዶት መላክ ትችላለች ብዬ ነው። በቃ ወደ አዶት ልካ፣ እሺ አዶት መተባበር ከቻለች ምንም ጣጣ አይደለም። ወዲያ አዶት ኢዚ የሚሆንበትና ቶሎ የሚደርሰውን መንገድ እንመርጣለን። ትችላለህ። አዞ አዶት ቤተሰብ ናት፣ ትተባበራለች። ዜሎ አንተ ልክልኝና ነው ዳንተ ፎርዋርድ አደርጋለሁ። አይ ነው አይ ነው ቤተሰብ እንደሆነች ትችላለ ሚገባኝ ነው። እንደዛ ማውራት አለ ስንት ቤት ነው የገዛሁት አንተ ነው። መድረስ አለ መድረስ ነው እንጂ አይ ነው። አይ ደርሰሻል፣ ይደርሰሻል። የታለ ካራል ሀበሻ መታለች። ኦኬ ካራ ያሉ ነው። ፎሎ አድርጉኝ ቤተሰብ፣ የሁለተኛውን ዙር ትችላላችሁ? የምትመዘገቡ የሁለተኛውን ዙር